ቀይና ፍፍይ እኮ አይጨካከኑም። ቢቀያየሙ ራሱ ማለት ነው መጨካከን አይችሉም፣ በቃ ምክንያቱም ከህፃነታቸው አብሮ አደጎች ስለሆኑ ከህፃነታቸው አብረው ስለሆኑ አሁን የሆነ ነገር መጥተ ወይ የሆነ ነገር ተከስቶ ሊያቀያየማቸው ወይም ደግሞ ሊያለያያቸው የሚችል ነገር የለም ማለት ነው። እና ዛሬ በአዲስ ቪዲዮ መጥተውልናል። ሰላም አለይኩም ረመቱላ በረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ በፉ ቤት ደግሞ መጥተዋል ማለት ነው እንግዲህ ምንድን ነው ፉፉ ሰሞኑን ምንድን ነው ትናንት ጀምሮ ምንድን ነው መፈተና በዛ ፍቅርዬ መፈተና በዛ እየፈተና ነው እንግዲህ ለሀር ነው አላ ደግሞ ማለት ነው ለሀር ነው ሲላት ፉፉ ፍቅርዬ የት ነው የምትተዲ ወዴት ነው የምትተዲ ለምን ጥለኝ ብዙ ነገር እንዲያላሳለፍ ብዙን እንዲያላል እንግዲህ ትናንትና እንደ እንደ ድራማ ነው ግን እንደንትኑ ዛሬ ፍቅርዬን ይቅርታ ይጠይቃታል ምናምን ያኔ ብዬ ነበር። ያኔ ማለት ድራማ ነው ግን ለድራማ ለቀጣዩ ፓርቲ ይሄ መስሎ ነበር። ግን በነገራችን ላይ ይቅርታ መስጠይቅ ነገር አልሰራም። ያው ድራማ ነው። ተነጋግረው ነው የሚሰሩት ነገር ግን ቀጣይ ፓርቱ መስሎ ነበር። ግን ቀጣይ ፓርቱ ምን ሆነ እንትን ሊሄድ ነው ምናምን እያለ እያስፈራራት ምናምን ከዛ ሰዋ ደግሞ እንዴት ወዴት ነው የምትሄደው? ለማን ጥላኝ ነው የምትሄደው? ከአንተ ጋር ብዙ ነገር አሳልፍ ያለው ብዙ ጊዜ ፈቅድዬ የምትላለች ፉፉ የክፉ ቀኔ ነው ምናምን ነገር ስለዋለች ማለት ነው። እና እውነት ነው እና እውነት ነው እሱም ግን እሷም ደግሞ ውለታውን እንትን ትላለች ማለት ነው። ውለታውን በጣም ብዙ ጊዜ ታነሳለች። እና ለማን ለማንጥለህ ነው እያላችሁ ምናምን ነገር አስቀራችሁ በሉት። እንግዲህ ያው ቀርሱ አልመሸም። ፈቅድዬ እንደዛ ጉልበት ላይ ወርቅ ተንበርክከ እንደዛ እየለመነችው መቼም ፉፉ ፍቅርዬን እንትን ብሎ እንደማሄድ እሱ የታወቀ ነው ማለት ነውና፣ አስቀረችው ለሄድ ነው ምናምን ብሎ ተዘጋጅቶ ሻንጣውን ይዞ ምናምን ወደ ቦሌ አቀምቶ ነበር። ከቦሌ ወደ ቤት በሻንጣ ሪያትና ወደ ቤት እንሄድ እያላቸው ነበረ ማለት ነው እና ማለት በቃ አይጨካከኑም። እኔ ዚ ዩቱብ ላይ ከማይጨካከኑ ሰዎች ያየሁት እነሱ ናቸው ማለት ቢላቀሱም ቢጨቃጨቁም ቢሰዳደቡም ግን ዛሬ የሆነ ነገር ቪዲዮ ስር ነገ ደግሞ የሆነ የደስታ ቪዲዮ ነው የሚሰሩት እና ደስ የሚል ብዙ አለ እኮ። በገንዘብ በቢዝነስ አብረው ሊሰሩ መጥተው አብረው አንድ ቤት አሁን ስንት ሴት ሲቀይራየሁ እይራዩ አንድኛው በተለይ ማለት ነው። ለቢዝነስ ለቢዝነስ ነው ግን ፍቅረኛ ምናምን እያለ የሚያመጣቸው ወደ ግን በቢዝነስ እየተጣሉ ሌላትን ይቀይራል ሌላትን ያመጣል ይቀይራል። እና ማን እንደሆነ ስሙን ስሙን አልጠቅስም፣ ግን ግርም ይለኛል። የዛ ልጅ ማለት ነው። እና እነ ፍቅርዬ ስንት አመታቸው የው ማሻላ፣ አብረው እየሰሩ ነው ማለት ነው። እና አብረውም እንዲሰሩ ነው የምንፈልገው፣ እንዲጠነክሩ፣ ጥሩ ደረጃ እንዲደርሱ ነው የምንፈልገው። እነሱም ደግሞ እየጠነከሩ ነው ማለት ነው። ያው አንድ ቀን ደስታ፣ አንድ ቀን ንባብ፣ የሆንም እነሱ ከተመቻቸው ለእነሱ ተመችቷቸው ከሆነ ቪዲዮን የሚሰሩት ይመቻቸው ማለት ነው። እናማ ውድ እያወራኝ ማለት ነው ልጁ መጣና፣ ያረጉ ልጅ አቋረጠኝና፣ ለነሱ የሚመቻቸው ለነሱ ደስ የሚላቸው ቪዲዮ ከሆነ ይስሩ፣ ግን አይጥፉ ብቻ በየቤቱ ሁልጊዜ እየመጡ በየቤታቸው ይስሩልን ማለት ነው እና ይበርቱ፣ ይጠንክሩ። አሁን ሁልጊዜም እንደምለው አበረታቷቸው፣ ላይክ ሻር እያደረጋችሁ ሰብስክራይባቸውም። ፍቅር ወደ ሁለት መቶ ሺህ፣ ፍፉም ወደ መቶ፣ ቡሪካም ወደ መቶ። ቡሪካ በነገራችን ላይ አዲስ ነገር ሰሞኑን ሊያመጣ አስቧል። ሙዚቃ ምናምን አውጥቷል መሰለኝ ማለት ነው እና ሰሞኑን ለዛ መሰለኝ፣ ከዚህም ሚዲያ ጠፋ ያለው አዲስ ነገር ሊይዞ ሊመጣ ምናምን አስቦ መሰለኝ። እና ዝሮ ዝሮ ጋይስ ፋቲንም ሰሞኑን ስላላየዋት ነው ይቅርታ። ና ሁላቸውንም እያበረታታል ጥሩ ደረጃ እንዲደርሱ ማድረግ ነው እንጂ ምንም ማድረግ አንችልም። እንትኑም ደግሞ መነዝ መለያየት የለባቸውም በቃ እንዳይለያዩ የተወረ ሰምቶ እንትን እንዳይሉ ማበረታታት ነው ያለብን ማለት ነው እና እኔንም ማበረታታት እንላቸዋለሁ። መቼም ሰው አበረታቷት ብዬ እኔ ማታ አበረታታት ሳላል አልቀርምና እኔንም ማበረታታት ላይክ፣ ሼር ቪዲዮ እስከመጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ ማድርጉኝ አዲስ ከሆናችሁ ማለት ነው እና ፍቅርዬ እና ፋፉዬ የኔ ታዳጊዎች በጣም የምወዳቸው ኒንጃ፣ ከበፊት ከድሮ ነው የምወዳቸው። ዩቱብ የጀመርኩት አሁን ቅርብ ጊዜ ነው ግን ከድሮ ነው የምወዳቸው ወይም ደግሞ ስለዚህ በቃላ እንደዚህ በቃ የሆነን ሰው ስለመውደድ ማውራት የጀመርኩት አሁን ማለት ስላችሁ ገብቷቸኋላ። እገሌ ይመቸኛል እገላ አይመቸኝም ብዬ ቢዱ እየመጣ ማውራት ጀመርኩት አሁን ነው። ግን እነሱን ከመውደድ ከጀመርኩ ድሮ ገና ሲጀምሩ ነው። ገና ፍቅርዬ ከቪዲዮ እንትን ስትሰራ ምንድን ነው ዩቱብ ስትጀምር ጀምሬ ነው እንትን በቃ ጥንካሬዋ ምናምን ነገር ወይ ነፂማ ነፂ እኮ ጉዳረገችን ጋስ ነፂን የደገፋቸው እኔ ከኔ ጎንነኝ እያልኩ ስል ትናንትና ያሰራችው ቪዲዮ ላይ እየየተነፈረቀች አላየዋትም። እውነት ማለት ፍቅር ብቻ በጣኝ ከረዚ ሚዲያ ላይ ማለት ነው። እና ትናንትና እንዲሁ በእኔ ሰበብ እኮ ነው እንደዚህ ሆኖ እያለ እየተጸጸተች አየዋት። ነጽ እያለቀሰኝ ማለት ነው። ኳይ ነገ ቪዲዮ ሰራበታለሁ ቪዲዮ አልሰራሁባትም። እና እስኪ ስራ ነጽ ደግሞ ተመልሼ እመጣለሁ። እኔ ከጎኗ ሆነን እናበረታታት ምናምን እያል ከጎኗ ነበርኩኝ። አሁን ትናንትና ስትነፋረቅ አናት እውነት አናደኛለኝ ጋይስ። እና ወደ ድሮችሽ በየላችሁ በሰላማቸው በዚህ ትርፍ ይበልልኝ። ቪዲዮ ላይክ ማድረጋችሁ እንዳትረሱ። ባይ ባይ። እስከ ቪዲዮ ተሰሚል ተከታተላችሁ ከልባችሁ አመሰግናለሁ። ባይ